በወሎ ቤት አማራ ህዝባችን ላይ የተጠነሰሰው ሴራ ከሽፏል፣ ለቀጣዩም ከህዝባችን ከፍተኛ ጥንቃቄ ይጠበቃል ሲሉ የአፋብኃ አመራሮች መልእክታቸውን አስተላለፉ። አፋብኃ ሴራው ከሽፏል ያለበትን ማብራሪያና ወቅታዊ የትግል ጥሪ በቀዳሚው ዜና ወጃችን ይዘነዋል። ብልጽግና አስመራን በድሮን ሊመታ ይችላል። ይህንን ያለው ዘ ኢኮኖሚስት ነው። ዘ ኢኮኖሚስት በሰሞነኛ ትንተናው በብልጽግናው አገዛዝ ያለው የአየር ኃይል የቴክኖሎጂ ትጥቅ ከአስመራው መንግስት በጥፍ መብለጡን በመጠቆም የኤርትራን ስጋት አጉልተዋል። ሚስጢራዊው የአፍሪካ አምባገነን በህልውና ስጋት ስር ይገኛል በሚል ርዕስ ይዞት የወጣውን ይህን ትንተና በስፋት ቃኝተነዋል። በትግራይ የፖለቲካ አመራሮቹ ከተፈጸመባቸው ከበባ ሰብረው በመውጣት በርካታ የወረዳውን ሚሊሻዎች በመያዝ አፋር መግባታቸው ተሰምተዋል። ከበባው የተሞከረው በነ ደብረ ጽዮን ቡድን ከሚታዘዘው ታጣቂ ኃይል ነውም ተብሏል። ከበባውን ሰብረው አፋር የገቡት የፖለቲካ አመራሮች በህዋት ቤት ከፍተኛ ድንጋጤ ፈጥረዋል። ይህንን ተከትሎ ህዋት አስቸኳይ ስብሰባ ተቀምጠዋል። ዝርዝር መረጃው ተሰናድተዋል። የብልጽግናውን አገዛዝ የጦር ወንጀለኝነት የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋም ጥሪ ቀርቧል። ጥሪው ለተመድና ለአሜሪካ ኮንግረንስ አባላት ጭምር ተደራሽ ይሆናል ተብሏል። በጉዳዩ ላይ ተጨማሪ መረጃዎችን ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ ህዝባችን ላይ የተጠነሰሰው ሴራ ከሽፏል፣ ለቀጣዩም ከህዝባችን ከፍተኛ ጥንቃቄ ይጠበቃል ሲሉ የአፋብኃ አመራሮች መልእክታቸውን አስተላለፉ። የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም የሚል ነው ሲል ወቅታዊ የትግል መልእክት ያስተላለፈው ደግሞ አፋብኃ ነው። አፋብኃ መኔልክዝህ በወቅታዊ ጉዳይ ላይ ባስተላለፈው የትግል መልእክቱ ላይ ወደ ህዝብ ፍቅርን እንጂ አፈሙዝ አላዞርንም የማሸነፋችን ሚስጥርም ለህዝባችን የማይተካ ህይወታችንን እየገበርን በመስዋዕትነታችን ፍቅር በማሳየታችን ነው ብለዋል። አክሎም ብልጽግና የመጨረሻ ያለውን ካርድ መዝዟል። በተለይ ወሎ ላይ ክርስቲያን ሙስሊሙን ለማጋጨት ሴራ እየጠነሰሰ እንደሆነ ይታወቃል ሲል መልእክቱን አስተላልፈዋል። የብልጽግና ሰራዊት ወሎ ላይ እየደረሰበት ያለውን ወታደራዊና ፖለቲካዊ ሽንፈት የድል አቅጣጫ ለማስቀየር የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነሰላም ከተማ መዟታል። ይህም ሆኖ ወሎ ላይ ይህ አይሳካም፣ ሴራው በህዝባችን አስተዋይነት ከሽፏል ያለው አፋብኃ አስራ አንደኛ ቀኑ ላይ የሚገኘው ታላቁ ዘመቻ ስያሜው የአርበኛ አደማሊ መሆኑን ህዝባችን ጠንቅቆ ያውቃልም። ብለዋል አክሎም ይህ ብቻ ሳይሆን በስሙ ዘመቻ የሰየምንለት አርበኛ ሳጅን አደማሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠ የምን ጊዜም ጀግና ሙስሊም ጓድ እንደሆነ ድፍን የወሎ ቤት አማራ ህዝብ በልቡ የጻፈው እውነት ነው ሲል ፋኖ የሙስሊም ክርስቲያኑ አማራዊ የህልውና ትግል መሳሪያ መሆኑን በትግል መልእክቱ ዳግም አረጋግጠዋል። አፋብኃ በቀጠናዊ የኮር አመራሮቹ በኩል በሰጠው ማብራሪያው በምዕራብ ወረዳ ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ ሁለት ክፍለ ጦሮች ማለትም ሸዋንግዛው ክፍለ ጦር 95 ፐርሰንት፣ ሼክ ሁሴን ጅብሪል ክፍለ ጦር 99 ፐርሰንት ሙስሊም የሆኑ የፋኖ ክፍለ ጦሮች መሆናቸውን መላው የአማራ ህዝብና የአማራ ህልውና ትግል ደጋፊ የሆኑ ወዳጆቻችን በተለይ ሙስሊሙ በመላው ዓለም የሚገኘው ሙስሊሙ ማህበረሰብ እንዲያውቅልን እንፈልጋለን የሚል መልእክቱን አስተላልፏል። ተቋማችንና ህዝባችን ፈጽሞ የሃይማኖትን ልዩነት የማያስተናግድና ለሰከንድም ጆሮ የማንሰጠው ጉዳይ መሆኑን ዛሬም ነገም በተግባር እናረጋግጣለን ያሉት የአፋብኃ አመራሮች ዓለም ሲሰለጥን ወሎዬን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋደው ተጋምደው ተጋምደውና ተከባብረው በጋራ በሰላም የሚኖሩበት ድንቅ የዓለም ምድር በመሆኑ ነው ሲሉ የወሎቤት አማራን ማህበራዊ እሴት አስታውሰዋል። በትናንትና ዕለት አገዛዙ በመካነ ሰላም የመዘዘውን ካርድ ሰርጎ ገቦችን በመጠቀም በተለያየ ቦታ ሊያሳይ ስለሚችል ሙስሊም ክርስቲያኑ እርስ በራሳችን እንድንጠባበቅና የአጥፊዎችን ሴራ እንድናከሽፍ ሲልም ጥሪውን አቅርበዋል። በምዕራብ ወሎ መካነ ሰላም ከተማ በትናንትናው ዕለት በዋለው አውደ ውጊያ እርምጃ ከተወሰደባቸው አመራሮች አንዱ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ሃምሳ አለቃ ቃሲም ዳኝ የመሆናቸውን የገለጹት የፋኖ አመራሮች እርምጃው የተወሰደው በውጊያ መሃልና የበአዴን አመራር በመሆናቸው እንጂ ሙስሊም በመሆናቸው አይደለም ብለዋል። በጉዳዩ ላይ ተጨማሪ ማብራሪያ የሰጠው የአፋብኃ ምኒሊክስ የልጅ ኢያሱ ኮር ግዢ ክፍል ኃላፊ አርበኛ መሐመድ ፈንታው በበኩሉ፣ እኔ የእስልምና እምነት ተከታይ ፋኖ ነኝ። የብልጽግና ቡድን የመጨረሻ ያለውን ካርድ በመምዘዝ ወሎ ቤት አማራ ላይ የሃይማኖት ግጭት ለመቀስቀስ እየሰራ ነው። በሃይማኖት ሰበብ አድርጋችሁ የፖለቲካዊ አጀንዳችሁን ለማስፈጸም የምትሯሯጡ ሰዎች አደብ ያዙ፣ ሴራውን አክሽፈነዋልም ብለዋል። በአፋብኃ ምንሊክ ዞን ከፍተኛ አመራር የሆነው አርበኛ ኑረዲን አበበ በበኩሉ ስለ መካነ ሰላሙ ጉዳይ በሰጠው ማብራሪያ ሕዝባችን ላይ የሚተኩስ ፋኖ የለም አይኖርም ያለ ሲሆን አርበኛ ኑረዲን አክሎም የሕልውና አደጋ ውስጥ የገባ ነው በአማራዊ ማንነታችን ነው፣ እንደ አማራ ታግለን ሕልውናችንን እናስከብራለን ሲል መልእክቱን አስተላልፈዋል። በትግራይ የፖለቲካ አመራሮቹ ከተፈጸመባቸው ከበባ ሰብረው መውጣታቸው ተሰማ። በትግራይ የሰባ እንደርታ ወረዳ አመራሮች ከተፈጸመባቸው ከበባ ሰብረው እንደወጡ ተሰምተዋል። ከመቀሌ ከተማ በቅርብ ርቀት የምትገኘው የሰባ እንደርታ ወረዳ አመራሮች ሰብረውት ወጡ የተባለው ከበባ የተፈጸመው በነ ደብረ ጽዮን ቡድን ከሚታዘዘው ታጣቂ ኃይል እንደነበር የመረጃው ምንጮች ጠቁመዋል። የወረዳው አመራሮች ከህወሓት ተሰጠ በተባለ ትእዛዝ በአርሚ 22 ጥብቅ ቁጥጥር ስር ከነበሩበት ሁኔታ አምልጠው ወደ ነፃ መሬት በመሄድ የትግራይ ሰላም ኃይሎችን መቀላቀላቸውም ታውቋል። ዋና የማዘዣ ግንባሩን በአፋር ያደረገው የትግራይ ሰላም ኃይሎች ዋነኛ ቅራኔው አውራጃዊ የፖለቲካ ክፍፍል ከፈጠረው ከነ ደብረ ጽዮን ቡድን ጋር ሲሆን ታጣቂ ኃይሉን በአመዛኙ የሚቀላቀሉት የእንደርታ ተንቤን፣ ዋጅራት፣ አዲግራትና የሰባ እንደርታ እንብርት ከሆነችው መቀሌ የወጡ ወጣቶች እንደሆኑ ይታወቃል። በዛሬው እለት የጊዜያዊ አስተዳደሩ ፕሬዚዳንት የሆኑት ሌተናል ጀኔራል ታደሰ ወረደ ከተወለዱበት የእንደርታ አካባቢ የወጡ የወረዳ አመራሮች የህዋት ታጣቂዎች ከፈጸሙባቸው አደገኛ ከበባ ሰብረው መውጣታቸውና በአፋር የሚገኘውን ተፋላሚ ኃይሉን መቀላቀላቸው በትግራይ የቀጠለውን ፖለቲካዊና ወታደራዊ ቀውስ ደረጃ ያሳያል ተብለዋል። የወረዳዋ የፖለቲካ አመራሮች በቁጥር በርከት ያሉ የወረዳውን ታጣቂዎች ይዘው የትግራይ ሰላም ኃይሎችን መቀላቀላቸው በህዋት ቤት ከፍተኛ ድንጋጤ ፈጥሯል። ይህንን ተከትሎ ህወት አስቸኳይ ስብሰባ ተቀምጠዋል። አስቸኳይ ስብሰባውም በደብረ ጽዮንና በጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀኔራል ታደሰ መሪነት እንደተከፈተ ታውቋልኝ። አመራሮቹ የተገናኙበት የስብሰባ አጀንዳ የሰባንደርታ ወረዳ አመራሮችና በርካታ ሚሊሻዎች የተፈጸመባቸውን ከበባ ሰብረው በመውጣት አፋር ከገቡ በኋላ መሆኑ ታውቋል። በተጨማሪም በአፋርና በአማራ ራያ ዋግምራ ኮረም የተቀሰቀሱ ውጊያዎችን የሚመለከቱ አጣዳፊ ወታደራዊ ጉዳዮች በስብሰባው አጀንዳ ሳይሆኑ እንዳልቀረ ተገምተዋል። ባለፈው ሐሙስ መስከረም 22 ቀን በዋግምራ ዞን ኮረም ከተማ አቅራቢያ ማይማዶ በተባለ ስፍራ የህወሓት ታጣቂዎችና የትግራይ ሰላም ኃይሎች ለሰዓታት የቆየ ውጊያ ማድረጋቸው ይታወሳል። በተመሳሳይ በአፋር አቅራቢያ ግጭት ተከስተዋል። ይህንን ተከትሎ ወደ ኮረም ከተማና አፋር አዋሳኝ አካባቢ ተጨማሪ ታጣቂዎችን የላከው ህወሓት ዛሬ ደግሞ የፖለቲካና የተመረጡ ወታደራዊ አመራሮች ለስብሰባ ተቀምጠዋል። በቅርቡ ስምንት መቶ የሚሆኑ የህወሓትና የጊዜያዊ አስተዳደሩ አመራሮች ባካሄዱት ስብሰባ ላይ ጄኔራል ታደሰ ወረደ በትግራይ የጦርነት ደመና እየታየ ነው፣ ፌዴራሉ ሌላ ጦርነት ለመክፈት ተዘጋጅቷል በትግራይ በኩል ግን ጦርነት የሚጀምር የለም ማለታቸው ይታወሳል። ከዚያ በኋላ ህዋት ባወጣው መግለጫ በብልጽግናው አገዛዝ ግልጽ ጦርነት ተከፍቶብኛል ብሎ ነበር። የጦር ጀኔራሎችም በተናጠል ወታደራዊ ዛቻ ሲያስተላልፉ ተሰምተዋል። ከአመራሮቹ ስብሰባ ቀጥሎ በሁሉም የትግራይ ከተሞች ላይ በተካሄደው የህዝብ ስብሰባ ላይ ስለ ጦርነት ተመክረዋል። ከእነዚህ ተከታታይ ክስተቶች የቀጠለው ይሄኛው ስብሰባ ከሱዳን ወደ ወልቀይት በዋግምራ ኮረም በኩል በአፋር ተዋሳኝ አካባቢዎች የአቅም መፈተሻ ውጊያዎችን ባካሄደ ማግስት የተጠራ መሆኑ የተለየ ትኩረት ስበዋል። በተለይም የሰብ አንደርታ ወረዳ አመራሮች ከተፈጸመባቸው ከበባ ሰብረው በርካታ ሚሊሻዎችን ይዘው አፋር መግባታቸው ከታወቀ በኋላ የተጠራ ስብሰባ መሆኑን የስብሰባውን ውጤት ተጠባቂ አድርጎታል። ከፍተኛ ያላቸውን የድርጅቱ አመራሮችና የጊዜያዊ አስተዳደሩን በአንድ መድረክ ላይ ያገናኘው ይህ ስብሰባ ወታደራዊና ፖለቲካዊ ውሳኔ ሊኖረው እንደሚችል ተጠብቋል። አርማዎች ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 24 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ብልጽግና አስመራን በድሮን ሊመታ ይችላል ተባለ። በቀይ ባህር የጦርነት ደመና አጥልተዋል። በየመድረኩ እየተገኙ ስለዚህ ድንበር ተሻጋሪ ጦርነት የሚደሰኩሩት አብይ አህመድ ከጅጅጋ ቆይታቸው ቀጥሎ ኢሬቻን አስታከው ባስተላለፉት መልእክት የባህር በር ባለቤት ከመሆን የሚያስቆመን ኃይል የለም በሚለው የጦርነት ፕሮፓጋንዳቸው ገፍተው ታይተዋል። በጉዳዩ ላይ ዘኢኮኖሚስት ያወጣው ዘገባ የጦርነቱን አይቀሬነት ፍንትው አድርጎ ያሳያል። ምስጢራዊው የአፍሪካ አምባገነን በሕልውና ስጋት ስር ይገኛል በሚል ርዕስ የወጣው ይህ ዘገባ በዋናነት የፕሬዚዳንት ኢሳያስ አፈወርቂ እጣፈንታን ያትታል። ዘገባው በኢሳያስ ላይ የሚያሟርትም ይመስላል። በትንተናው አስመራን ከጋዛ ጋር አነጻጽሯታል። ከጦረኛም የባሰ ጦረኛ ከአምባገነንም የባሰ አምባገነን መኖሩን ያነጻጸረው ዘገባው ኢሳያስ በአምባገነኑና በጦረኛው አብይ መበለጣቸውን በመጠቆም ነው። ሁለቱ ዝሆኖች ቢጣሉ በሚል ትንተና ካስቀመጣቸው መለኪያዎች ውስጥ ወታደራዊ ዝግጅቱን ቀዳሚ አድርገዋል። በወታደራዊ ዝግጅቱ ሁለቱም የማይናቅ ኃይል ቢይዙም በብልጽግናው አገዛዝ ያለው የአየር ኃይል የቴክኖሎጂ ትጥቅ ከአስመራው መንግስት በጥፍ መብለጡን በመጠቆም የኤርትራን ስጋት አጉልተዋል። የብልጽግና ተዋጊ ጀቶች፣ ሚሳይሎችና ድሮኖች አስመራን ወደ ፍርስራሽነት እንደሚቀይሩ የገለጸው ዘገባው የኢሳያስ መንግስት ከባድ ስጋት እንደገጠመው አትተዋል። ዘኢኮኖሚስት ሟርት በሚመስል ትንተናው በጣሊያን ሰራሽ ቤቶች፣ በአርት ዲኮር ሲኒማ ቤቶችና ጥንታዊ ቪላዎች ደብዝዛ አሮጌ ገጽታን የተላበሰችው አስመራን ፈራሁላት ብለዋል። ዋናው የግንባር ጠላታቸው አብይ አህመድ ቀይ ባህርን ከመያዝ ባሻገር ኢሳያስን ከስልጣን የማስወገድ ተልእኮ እንዳላቸውም ዘገባው ጠቁመዋል። አደገኛ የጦር ሚሳኤሎች፣ ተዋጊ ጄቶችና ሰው አልባ አውሮፕላኖች የሰበሰበው የአብይ አገዛዝ ወረራውን ከጀመረ አስመራን በድሮን ሊመታ እንደሚችል ገምተዋል። አብይ ድንበር ተሻጋሪውን ጦርነት ለመክፈት ዝግጅት ያደረጉት ሰው አልባ አውሮፕላኖችን ድልን እንደሚያጎናጽፏቸው በማመን እንደሆነም ዘገባው አመላክተዋል። ኢሳያስ ከግብፅና ከሳውዲ እንዲሁም ከአልቡርሃንና ሌሎች ዓለም አቀፍ ኃይሎች ዘንድ ድጋፍ ሊያገኙ ስለሚችሉ ቀጠናዊ ጦርነቱ በመጨረሻም ሁሉንም እንደሚጎዳ ዳሰዋል። ዘኢኮኖሚስት ከዚህ ቀደም አዲስ አበባን ማዕከል አድርጎ በሰራው ዘገባ የአብይ አህመድ ብልጭልጭ ፕሮጀክት የኢትዮጵያን እድገት ከማሳየት በተቃራኒ መሆናቸውን በመግለጽ የቁልቁለቱን ገጽታ አመላክቶ ነበር። ከዚህ ጎን ለጎን ከልማት ፕሮግራሞች ይልቅ የለሙትን ለሚያወድመው ሰራዊታቸው ከፍተኛ በጀት ይዘው ከጦርነት አዙሪት አይወጡም ያላቸውን አብይ የጦረኝነት ባህሪያቸውን ለዓለም ተንትኖ ማስነበቡ አይዘነጋም። የጦር ወንጀሎችን የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋም ጥሪ ቀረበ። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ዓላማ ያለውን ጦርነት በመቀልበስ በመላው ኢትዮጵያ ተሰራጭቶ የሚኖረውን የአማራ ሕዝብ ሕልውና የማረጋገጥና የተነጠቀ የሀገር ባለቤትነቱን የማስመለስ የትግል ራእይ ይዞ የተነሳው አንድነት ለአማራ ሕልውና ትግል በዛሬ እለት ባወጣው መግለጫ የብልጽግናውን አገዛዝ የጦር ወንጀለኝነት የሚመረምር ገለልተኛ የሆነ አለም አቀፋዊ አጣሪ ቡድን እንዲቋቋም ጥሪ አቅርበዋል። አንድነት ሰላማዊ ሰዎችን በመጨፍጨፍ የአማራን ህልውና ትግል ማስቆም አይቻልም፣ በሚል በወጣው የአቋም መግለጫው ለአለም አቀፍ ማህበረሰብ ጥሪውን አቅርበዋል። በተለይም አርባ ሰባተኛው የአሜሪካ ፕሬዚዳንት የዶናልድ ትራምፕ አስተዳደር በመላው ዓለም ያሉ ግጭቶችን በሰላም ለመፍታት ጥረት እያደረጉ በሚገኝበት በዚህ ጊዜ የትራምፕን አስተዳደር ጨምሮ ዓለም አቀፍ ማህበረሰብ በአማራ ህዝብ ላይ የተከፈተውን የዘር ማጥፋት አላማ ያለው ጦርነት በቸልታ መመልከቱ አሳዝኖናል ሲል ገልጿል። አንድነት በወጣው መግለጫ ላይ ላይ የዓለም አቀፍ ማህበረሰብ ዝምታ ለዘመናት ያዳበሩትን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችንና ጦርነቶችን በሰላም ለመፍታት እየተደረጉ ያሉ ሰፊ ጥረት የሚያግዝ ሆኖ አላገኘ ነውም ብለዋል። አክሎም የዓለም አቀፍ ማህበረሰብ ዝምታ አገዛዙ በጦርነት ፖሊሲው እንዲጸና፣ ራሳቸውን ከመንግስታዊ የጅምላ ጭፍጨፋ መከላከል የማይችሉ ንጹሐን ደግሞ በታወጀባቸው የዘር ማጥፋት ዓላማ ያለው ጦርነት ይበልጡኑ እንዲጠቁ ያደርጋቸዋል በማለት ስጋቱን ገልጸዋል። ስለሆነም ዓለም አቀፍ ማህበረሰብ የብልጽግና አገዛዝ በራሱ ዜጎች ላይ የፈጸማቸውን የድሮን ጥቃቶች ጨምሮ ሌሎች የጦር ወንጀሎችን የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን ሲል አንድነት ለአማራ ህልውና ትግል ጥሪውን አቅርበዋል። አንድነት የአማራ ሕዝብን የህልውና ትግሉ ማዕከል ያደረጉ ዓለም አቀፍ ግንኙነቶች ማስፋት፣ በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል የአማራ ሕዝብ ትግል ዓለም አቀፍ ትኩረት እንዲ ፖሊስ ሰጠው በመስራት ላይ ይገኛል። አንድነት በአማራ የህልውና ትግል ውስጥ ከፍተኛ አስተዋጽኦ እያደረጉ በመጡ ሰዎች የሚመራ ሲሆን በተለይም በአለም አቀፍ ግንኙነት የአማራ ህዝብ የተከፈተበትን የዘር ማጥፋት ዓላማ ያለው ጦርነት ለዓለም አቀፍ ማህበረሰብ በሰፊው ለማስገንዘብ ተስፋ ሰጭ እንቅስቃሴዎችን በመጨረሻም ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የአብይ አህመድ አገዛዝ አፈናን ከስር ከስር እየተከታተለ ማጋለጡን ቀጥሏል። ሲፒጄ በተለያየ ጊዜያት በሚያወጣቸው መግለጫዎችና ሪፖርቶች ኢትዮጵያ በአብይ አህመድ አገዛዝ ዘመን ጋዜጠኞችን በማሰር ከአፍሪካ ቀዳሚ መሆኗን ማሳወቁ አይዘነጋም። የብልጽግናው አገዛዝ ጋዜጠኞችን የሚያስረው ከህግ አግባብ ውጭ ነው የሚለው ሲፒጄ አሁንም በጉዳዩ ላይ ሌላ ማሳሰቢያ ሰጥቷል። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጄ ማሳሰቢያውን የሰጠው ለሶስት ሳምንታት ያክል በስር ላይ የነበሩት የሸገር ኤፍኤም ሬዲዮ ጋዜጠኞች መፈታታቸውን ተመርኩዞ ነው። ሲፒጄ በዚህ መግለጫው አርታኢ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከስር እንዲፈቱ መጠየቁን አስታውሶ ጥያቄውም ዘግይቶ ቢሆን ምላሽ ማግኘቱን በአሁንታ እንደተቀበለው ገልጸዋል። ጋዜጠኞቹ ለስር የተዳረጉት የህክምና ባለሙያዎችን አቤቱታ ለምን ዘገባችሁ በሚል እንደሆነ ይታወሳል። በእለቱ የዜናና ፕሮግራም ኃላፊው እሸት ያሰፋ ከጋዜጠኛ ምንታምር ጸጋው ጋር ከቢሮ ከተወሰዱ በኋላ ቃላቸውን ሰጥተው ተለቀዋል። አርታኢ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ግን ለ21 ቀናት ያለፍትህ በእስር ላይ ቆይተው ከሰሞኑ ካፈና መለቀቃቸውን ጣቢያው ማሳወቁ ይታወሳል። ጋዜጠኞቹ ከስር የተለቀቁት የፌዴራል ጠቅላይ ፍርድ ቤት በአምሳ ሺህ ብር ዋስትና እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ መስከረም 14 ቀን 2018 ዓ ም ማጽናቱን ተከትሎ ነው። በጉዳዩ ላይ ሲፒጄ ባወጣው መግለጫ በጋዜጠኞቹ መፈታት ቢደሰትም ገና የሚቀራለ ብለዋል። ሲፒጄ በዚህኛው መግለጫው የአብይ አህመድ አገዛዝ በጋዜጠኞቹ ላይ የተመሰረቱ የወንጀል ክሶችን ሙሉ በሙሉ እንዲያነሳና የፍትህ ስርዓቱም የፕሬስ ነጻነት እንዲያከብር ሲያስተናግድ ጠይቋል። በኢትዮጵያ ጋዜጠኞች ላይ የተፈጸሙት እስሮችም ሆኑ የተመሰረቱት ክሶች ሕግን ያልተከተሉ መሆናቸውን በመጥቀስም ሥርዓቱን ተችተዋል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር